የማያቋርጥ ራስ ምታት የአንጎል እጢ ምልክት ሊሆን እንደሚችል ያውቃሉ? ሰላም ጤና ይስጥልኝ። ዶክተር ሳምሶን እባላለሁ በኢትዮ ጠቢብ አንጎልና እብረሰርሰር ቀዶ ጥገና ስፔሻሊስት ነኝ። የአንጎል እጢ እንግዲህ ሁለት አይነት ሊሆን ይችላል። አንደኛ ከአንጎላችን ዋሶች የተነሳ ሊሆን ይችላል። ሁለተኛ አይነት ደግሞ ከሌላ የሰውነታችን ክፍል እንደ ጡት፣ ሳምባ ከመሳሰሉት ተሰራጭቶ የሚመጣ እጢ ሊሆን ይችላል። የአንጎል እጢ ምልክቶች የሚከተሉት ናቸው። አንደኛና ዋነኛ ምልክቱ ራስ ምታት ነው። ማንም ሰው ራስ ምታት ሊያጋጥመው ይችላል። ግን በአንጎል እጢ ምክንያት የሚመጣ ራስ ምታት አንደኛ ደረጃ ከቀን ወደ ቀን እየጨመረ የባሰ መሄድ፣ የማይቋረጥ በተለይ ጠዋት ከእንቅልፋችን ስንነሳ የሚከሰት አይነት የራስ ምታት የአንጎል እጢ ምልክት ሊሆን ስለሚችል እነዚህ ምልክቶች በተከሰቱ ቁጥር ወደ ሕክምና ማእከል በመሄድ ምርመራ ማድረግ ይቻላል። ሌላ የአንጎል እጢ ምልክት ሊሆን የሚችለው የሰውነት ስንፈት ወይም ፓራላይዝ እንደማድረግ አይነት የግራ ወይም የቀኝ ሰውነት ክፍላችንን ማስነፍ ሊሆን ይችላል። ሌላው ደግሞ ምልክት የሚጥል በሽታ ሊሆን ይችላል። ሌላ ደግሞ ከእይታ ጋር የተያዙ ችግሮች እንደ ብዥታ ወይም በከፊል የእይታ ማጣት አንድ የአንጎል እጢ ምልክት ሊሆን ይችላል። እነዚህ ምልክቶች ካሉ ወደ ጤና መካከል በመሄድ ምርመራ ማድረግ ያስፈልጋል። ወደ ሕክምና መካከል ሲሄዱም አስፈላጊ የሆነው ምርመራ እንደ ሲቲ ስካን፣ ኤምአርአይ በማድረግ ምልክቶቹ ማወቅ ይቻላል። ሕክምናዎቹ በመጀመሪያ ደረጃ ትንሽና ቶሎ የማያድግ እጢ አይነት ከሆነ ክትትል ብቻ በማድረግ የተወሰነ ጊዜ ማየት ይቻላል። ሁለተኛው ደግሞ ቀዶ ጥገና በማድረግ ነው። ቀዶ ጥገና በማድረግ አንደኛ የእጢውን አይነት ማወቅ ይቻላል። ሁለተኛ ትሆኑ የተቻለውን ያህል ሙሉ ለሙሉ ለማውጣት ይቻላል። ሶስተኛ ደረጃ ደግሞ ወደ ካንሰር ናሙና ወስዶ ወደ ካንሰር የሚያመላክት ከሆነ የጨረርና ኬሞቴራፒ ህክምናዎች በማድረግ መፍትሄ ሊያገኙ ይችላሉ። አመሰግናለሁ።